ፍቅር ቃላት ቢኖሩት ኖሩ ወይ ደሞ የኔ ፍቅር በወንዝ የሚገለጽ ብሆን ኖሩ እዚ ዓለም ላይ ያለ ሕዝብ እንደ

በሁለት ነው የሚባዛው፣ ጋይስ ሌስጎ። ሁላችሁም ሂዱ፣ እንሂድ፣ እንሂድ፣ ጋይድ እንሂድ፣ እንሂድ። ከአምስት ሺህ በላይ መድረስ አለብን። ሌስጎ፣ ሌስጎ ጋይስ፣ ሌስጎ። አለም ቤቲንኪ ሶማች በሁለት ነው የሚባዛው፣ ጋይስ ሌስጎ። አንድ ጋላክሲ ወይ ሁለት መዲቀን ከሰጣችሁ እንሄዳለን ጋይስ። ያው ደረስን አምስት ሺህ

ያ ግን ቅጣት ተቀጭ። ዴዚ እንዲያልሽ ማምለጥ አትችም። ሁሌ ከቅጣት ልክ ስትሸነፊ እንትንት ያለሽ አም ላይክ ዩር ብራዘር፣ አይ ኖ ዩአር ማይ ሲስተር ማይ ሊትል ሲስተር። ግን ቅጣት ተቀጭ፣ አታመልጭ ከቅጣት ሶች ዋን ዜሮ አረባ ዋን ዋን ጌም ነው እንትን ቤስቶፍ ስራ አይደለም ዋን ዋን ጌም ነው

ምንድን ነው እኛ ተምረን ነው አማርኛ የለመድ ነው። ምን ችግር አለው ቋንቋ ብትለማመድ። አንቺ አንቺ ትግራይ ክልል ኖረሽ ወደ አዲስ አበባ መጥተሽ አማርኛ ለመድሽ። እዚህ አዲስ አበባ አልመጣሁም እኔ አዲስ አበባ መጥቻለሁ የለመድኩት። ሌላ ቦታ ሄድሽ አማረኛ የመነጋገ ሌላ ቦታ ማለት ነው ገሬ ቁጭ ብዬ መቀሌ ላይ ተምሬ ነው የለመድኩት እኔ መጽሐፍ ስለሚያስተምሩ ነው የለመድሽ። ዜድ እኔ ደግሞ ትግራይ ብሄድ አሁን ስለሚያስተምሩ ለምዳለው ትግረኛ ወይ ትግራይ ኖሬ ቢሆን ከአዲስ አበባ ወጥቼ ስለማላውቅ አላውቅም። ቋንቋ ችግር የለውም። ስለዚህ እኮ ችግር የለውም እኮ በአማርኛ በማወራው ቋንቋ እኔ አሁን ጉራጌ ነኝ። ጉራጌኛ ብችል ደስ ይለኝ ነበር፣ ግን አልችልም ጉራጌኛ ገረ ስለዚህ ወይ ሁሉ ነው የማውቀው። ነፍረ ቃላት አስጨነቁኝ እኮ። ወይ በእንግሊዘኛ አውሩኝ፣ እንግሊዘኛ እሰማለሁ። ፈረስት ፓኒሽመንት ዊል ቢ ምን እንደሆነ ታውቂያለሽ ዴዚ? እዛ ጋር ሄዱና ትንበረከኩና ዜድ ነይ ቡጪ ስትላችሁ እያልኩ አረብ ዚድ ቱ መኒገን ጋይስ፣ ሁለት መኒገን እና አንድ ልብ ጋይስ፣ ሌስ ጎ ፕሊስ። ሁለት መኒገን እና አንድ ልብ ሴኮንድ የለውም ጋይስ፣ ወይ አንድ ጋላክሲ እና አንድ ልብ ፕሊስ፣ ሌስ ጎ ጋይስ

እኔም በአንድ መቀጣፍ ፌር ነው ብዬ አላስብም። ለሆነ መጀመሪያ ምን አልኩ?